እንግዲህ እህታችንን ጥያቄ አላት መሰለኝ። እንግዲህ ሴት ልጅ ጥያቄ ካላት ባሏን ትጠይቅ ነው የሚለው እና ባሏን እየጠየቀች ነው

ጥያቄን የጠየቀችው በክፋት አይደለም። ትረስሚ ምናልባት ረጅም አመት እኔ ሰው ሊጠላኝ አይችልም። አልሰማችሁ <laughs> ብዙ